በብር ሰዎች ዘንድ ከሚታዩ አስደናቂ ገጽታዎች አንዱ በጽሑፍ ስራቸው ላይ ሳሉ የሚያዘወትሩት የአሰራር ባህሪና የሚከተሉት የግል ልማድ ነው። አንዳንድ ደራሲያን የድርሰት ሐሳብ እንዲመነጭላቸው የሚያመቻቹት ወይም የሚመርጡት የግል መጻፊያ ሁኔታና ለአእምሯቸው ማነቃቂያ በሥራ ላይ የሚያዘወትሯቸው ነገሮች ከተለመዱት የሰው ልጅ አራኮቶች ለየት ብለው ለማመን እስኪያስቸግር ድረስ ያስደንቃሉ። ሄምንጎይ በአውሮፕላን አደጋ ጀርባው ከመጎዳቱ በፊት ድርሰቶቹን ይጽፍ የነበረው ወንበር ላይ ተቀምጦ ሳይሆን በሁለት እግሩ ቁሞ ነበር። የድርሰት ሥራውን ከመጀመሩ በፊት ግን እርሳሶቹን የሚቀርጸው ተቀምጦ ነው። ቆጭ ብሎ የቀረጻቸውን እርሳሶች ቁሞ ይጽፍባቸዋል። ከዚያም ቁሞ የጻፈውን ረቂቅ ቁሞ በታይፕ ይመታል። እንደ ሄሚንጎዌ ድርሰቶቻቸውን በቁማቸው ይጽፍ የነበሩ ሌሎች ሁለት እንግሊዛዊ ደራሲያንም ይታወቃሉ። እርሳሳቸውን ወረቀት ላይ፣ ሰውነታቸውን በወለል ላይ አቁመው ከአእምሯቸው የሚዘንብላቸውን ይድርሰት ሐሳብ በቁማቸው ያስተናግዱታል ይጽፉታል። የዘመናዊ አጭር ልቦለድ አባትና በተለይም የወንጀል ምርመራ አተራረክ ዲቴክቲቭ ስቶሪ መሥራች የሆነው ደራሲና ባለቅኔ ኤድጋር አለን ፖ ጽሑፉን ወረቀት ላይ ከማስመሩ በፊት ዘወትር ድመቱን ከትከሻው ላይ አስቀምጥ ነበር። ጆን ይልሞት የተባለው ባለቅኔም እንደ ፖ የግጥም ድርሰቱን ሲጽፍ ዝንጀሮውን ከትከሻው ላይ ማስቀመጥ ልማድ የነበረው ሰው ነው። ቶማስ ወልፍ የተባለው አሜሪካዊ የብር ሰው ደግሞ ይበልጥ ከማንም በማይገጥም ባህሩ ይታወቃል። ወልፍ ጽሑፉን ከመጀመሩ አስቀድሞ ረጅም የእግር ጉዞ ያደርጋል። በእግሩ ረጅም መንገድ ሄዶ ከመጣ በኋላ ብዕሩን አንስቶ ጽሑፉን እያያዘዋል። ምናልባትም በዚያ አመሉ ላቡ ጠብ ሲል ድርሰቱም ጠብ ይልለታል ማለት ነው። የፈረንሳዩ ደራሲ የባልዛክ ልማድ አስቀድሞ ቡና መጠጣት ነው። ሌሎች በርካታ ደራሲያን ለአእምሮ መግለጫ አልኮል ይጠጣሉ። እንግሊዛዊው ሩሪያር ኪፕሊንግ በጋዜጠኝነቱ እንዲሁም በአጭርና በረጅም ልቦለድ ደራሲነቱ የበረታ ብዕረኛ ነበር። ይሁንና ያለ ጥቁር ቀለም የፈጠራ ድርሰቱን መጎዳኘት አይሆንለትም ነበር። በዚህ የተነሳ ጥቁር ቀለም የኪፕሊንግ የፈጠራ አዚም ዕጣ ክፍል እንደሆነ ይነገርለታል። ትሩማን ካፓቴ ጋደም ካላለ ስለ ድርሰት ሥራው ማሰብም ሆነ መጻፍ የማይችል ሰው ነበር። በዚህ ተፈጥሯዊ ባህሪው ራሱን የግድሞች ጸሐፊ በማለት ይጠራል። በዚህ ረገድ እንግሊዛዊው ሮበርት ሉዊስ ስቴቨንሰን እና አሜሪካዊው ማርክ ትዌይንም ተጋድሞ መጻፍን እንደ ምቹ የመጻፊያ ሁኔታና ስፍራ ይመርጡታል። ለድርሰት ሥራዎቻቸው የተለያዩ ቀለማት ያላቸውን ወረቀቶች በመሻት ልዩ ልማድና ተፈጥሯዊ ዝንባሌ የታየባቸውም ደራሲያን አሉ። ጃኩሊን ሱዛን ረቂቅ ድርሰቷን በቢጫ በሰማያዊና በወይነጠጅ ወረቀቶች ላይ መጻፍ የመጨረሻ ስራዋን ደግሞ በነጩ ወረቀት ላይ ማስፈር ጸባይ ነበራት አሌክሳንደር ዱማስ ፔሬም የኢ ልብ ወለድ ድርሰቱን በሮዝ ልብ ወለዱን በሰማያዊ ግጥሙን በቢጫው ወረቀት ላይ ይጽፋል ይህ ደራሲ በእንቅልፍ ቶት የተነሳ ታሞ ዶክተሩ በአንድ ሰዓት ላይ ፍራፍሬ እንዲበላ ካዘዘውና እርሱም በሰዓቱ መመገብ ከጀመረ ወዲህ በመደበኛ ሰዓት ከጽሑፍ ሥራው መነሳትና መተኛትን እንደለመደ ይነገርለታል የመኝታ ልብሱን ለብሶ የልቦለድ ድርሰቱን የሚጽፈው እንግሊዛዊው ቤንጃሚን ዲዝሬሊ ነው። ጆርጅ ኤም ኮሃን ደግሞ በጣም ውድ በሆኑ ወጪዎች የመጠቀም ልማድ የነበረው ሌላው ለየት ያለ ደራሲ ነው። ኮሃን ወንበርና ጠረጴዛ ያለው የባቡር ክፍል ውስጥ ተከራይቶ የገባና በዕለቱ መጻፍ የሚኖርበትን እስኪያጠናቅቅ ድረስ እየጻፈ ይጓዛል። ይህ የዘውትር ልማዱ ነው። ታዲያ በእንዲህ አይነት ጉዞ አጅሬ በአንድ ሌሊት ብቻ እስከ 140 ገጾች ለመጻፍ ይችል ነበር። አስደናቂ ጠባይ ካላቸው የድርሰት ሰዎች መሃል ተመድቦ የሚገኘው አንዱ ሄንሪክ ኢብሰን ነው። ኢብሰን በቁጭትና በበቀል ስሜት ተሞልቶ የሚጽፍ ሰው ነበር። ኦገስት ስትሪንበርግ የተባለው ደራሲ ምን እንደበደለው ባይታወቅም የእርሱን ምስል የያዘ ስዕል ከሚጽፍበት ጠረጴዛ ፊት ለፊት ሰቅሎ ሲያስተውለው የድርሰት ዓለም ወለል ብሎ ይታየዋል። ይህንን ሁኔታ ራሱ ኢብሰን ሲገልጸው ቁርጠኛ ጠላቴ ስለሆነ ከፊት ለፊቴ ስዕሉን ሰቅዬ በቁጭት እያስተዋልኩ ነው ምጽፈው ይላል። ብዕረኞች በድርሰት ሥራ ላይ ሳሉ ለብርታት ከሚጠቀሙባቸውና በሱስ ከሚያዘውትሯቸው ነገሮች የእያንዳንዶቹ ሁኔታና ባህሪ የሚገርምና የሚደንቅም ጭምር ነው። ሼክስፒር በድርሰት ስራው ላይ መጠጥ ይቀማመስ ነበር። ከስፔን ወይም ከካነሪ ደሴት የሚመጣ ነጭ የወይን ጠጅ አዘውትሮ የሚጎነጨው መጠጡ ነው። ይህንኑ የሚወደውን የመጠጥ አይነትም ከሌሎች ወይን ጠጆች ሁሉ የበለጠ በብዛት በትያትር ድርሰቶች ውስጥም አስገብቶት ይገኛል። እንግሊዛዊው ባለቀኔ አሌክሳንደር ፖፕ ስሜቱን ለማነቃቃትና ለማበርታት የሚወስደው ወፈር ያለ ቡና ነው። ይህም ቢሆን የሚጠጣው ቡና መጠን እንደ ባልዛክ አይሆንም። ባልዛክ በአንድ ቀን ውስጥ እስከ ሃምሳ ሲኒ ቡና ፉት የሚል ደራሲ ነበር። አጥብቀው የወደዱት ለሞት ያረሳል እንዲሉ በካፊን መርዝ ሳቢያ ህይወቱ እንዳለፈች ይነገራል። ታዋቂው ሐያሲና ባለቅኔ ዶክተር ሳሙኤል ጆንሰን ግን በአንድ ስፍራ ተቀምጦ 25 ብርጭቆ ሻይ እየጠጣ ሲጽፍ በሽታ የሚሉት አያውቀውም ነበር ይባላል። ዲዝሬሊ ሻምፓኝ እየጠጣ ቢሮውን፣ ጂንና ውሃውን ፉት እያለ ቶማስ ሆፕስ ደግሞ ውሃ እየተጎነጨ የሚጽፉ ደራሲያኖች ነበሩ። ሌላው ከሰው በማይገጥም አመሉ የሚታወቀው ደራሲ ጀርመናዊ ሲለር ነበር። ባለቅኔው ሲለር በድርሰት ሥራው ላይ ጥሩ የፍራፍሬ ሽታና መጠጥ አይለዩትም ነበር። ከሚጽፍበት ጠረጴዛ መሳቢያ ውስጥ ለመዓዛ የሚሆን ፍራፍሬ አስቀምጦ፣ አእምሮውን ለማነቃቃት ደግሞ ቡናና ሻምፓኝ ቀላቅሎ ይጠጣል። አሜሪካዊቷ ባለቅኔ አሚሎይል ሲጋራ በብዛት በማጨስ በታሪክ የመጀመሪያዋ የሴት ገጣሚ ሳትሆን አትቀርም የሚል ግምት አለ። የዚች ደራሲ የሚያስደንቅ ሕይወት ለሲጋራ ባላት ልዩ ፍቅር ላይ የሚጠቀስ ነው። አሚሎዌል ሲጋራን እንድታጠው አትሻም። በየትኛውም ሁኔታ እንዲለያት አትፈቅድም። በ1915 አንደኛው የዓለም ጦርነት እየተፋፋመ በነበረበት ወቅት እንኳ አሚሎዌል ገና ለገና እያደረ የሲጋራ እጥረት እየተፈጠረና በኋላም ጨርሶ እየጠፋ ሄዳል በሚል ስጋት አዘውትራ የምታጨ ሰውን አስር ሺህ የማኒላ ሲጋራ አስቀድማ ከገበያ በመግዛት እቤቱ አስቀምጣለች። በዓለማችን ላይ ያለ ሱስ የሚጽፉ በርካታ ደራሲያንም ነበሩ፣ አሁንም አሉ። ይሁንና አሜሪካዊ ደራሲ እርነስት ሄሚንግዌይ እንዳለው ለአንድ ደራሲ የድርሰት ሥራውን ለመያያዝ የሚያስፈልገው በትዕግሥት ብዕርና ወረቀቱን አገናኝቶ መሥራቱ ብቻ ነው የሚለው መርህ ብቻውን ለብዙ ደራሲያን በቂ ሆኖ አልተገኘም። ደራሲው ዊሊያም ብሌክና ባለቤቱ አንድ ጊዜ በግቢያቸው መናፈሻ ውስጥ ተቀምጠው ፓራዳይዝ ሎስት ከተባለው መጽሐፍ ላይ እያነበቡ ይጨዋወቱ ነበር። ይህኔ አንድ እንግዳ ከውጭ መጥቶ ቤቶች ሲል ይጣራል። ብሌክ ጥሪውን ሲሰማ ድምፁን ከፍ አድርጎ የግቦ አዳምና ሔዋን እዚህ ናቸው ብሎ እንግዳውን እንዲገባ ጋብዞታል ይባላል። የሚገርመው ብሌክ ይህንን መልስ ሲሰጥ እሱም ሆነ ሚስቱ መናፈሻ ውስጥ ተቀምጠው የሚያነቡት ራቁታቸውን ሆነው ነበር። ከሶስት ልማደኝነት ውጪ የየግል የድርሰት አባዛቸው በሚፈቅደው ግላዊ የአሰራር ጠባይና ልማድ አስደናቂ ሆነው የተገኙ በርካታ ደራሲያን ናቸው። በዚህ ረገድ ከሚጠቀሱት አንዱ ዴቪድ ኸርበርት ላውረንስ ነው። ላውረንስ በአያሌ ተደናቂ ልብ ወለዶቹና ግጥሞቹ የታወቀ እንግሊዛዊ ደራሲ ሲሆን ድርሰቶቹን ለመጻፍ በቅድሚያ ራቁቱን ሆኖ የሐር ሸረሪት መኖሪያ የሆነውና በፈረንጅኛው ሚውቤሪ በመባል የሚታወቀውን ዛፍ መዝለል አለበት። ይህንን ካላደረገ አንዳችም ድርሰት ሊጽፍ የማይችል አስገራሚ ተፈጥሮ የነበረው ሰው ነው። ቪክተር ሁጎ በረጅም ልብወለድና በግጥምና በተውኔት ጽሁፎቹ የሚታወቅ ጎበዝ ፈረንሳይ ደራሲ ነበር። ታዲያ ደራሲ በቀጥታ ወንበር ላይ ቁጭ ብሎ የፈጠራ ድርሰቱን የሚጽፍ አልነበረም። ሁጎ የድርሰት አባዜው እንዲመጣለትና ጽሁፉን እንዲያያዝ በቅድሚያ ረጅም መንገድ ተጉዞ እቤቱ ይመለሳል። ከዚያም ልብሱን በሙሉ ያወልቃል። ያወለቃቸውን ልብሶች በሙሉ ሌላ ክፍል ለሚገኘው ሰራተኛ ያቀብልና በሌላው ክፍል ውስጥ ራቁቱን ተቀምጦ ጽሁፉን ይያያዘዋል። መጽሐፍ የሚገባውን ያህል ጽፎ ካበቃ በኋላ ግን ሰራተኛው ልብሱን እንዲሰጠው ነግሮት ሲያመጣለት ለባብሶ ከቤት ይወጣል። ሌላው የሚደንቅ በረኛ ጣሊያናዊው ካዛኖቫ ነው። በልዩ ልዩ ጽሑፎች የአውሮፓውያንን ሕይወትና የዘመኑን የምግባር ገጽታዎች በማስነበብ የሚታወቅ ሲሆን በባኞ ገንዳ ውስጥ ለሁለት ሰዓታት ያህል ተቀምጦ ካላሰበ ፈጽሞ የድርሰት ጭራ የማይያዝለት ጉደኛ ሰው ነበር። እርቃነ ስጋቸው ሆነው ነው የሚጽፉት የብር ሰዎች መሃል ቤንጃሚን ፍራንክሊን ይገኝበታል። በአሜሪካ የመጀመሪያ ዘመናዊ የባኞ ገንዳ ተጠቃሚ እንደነበረ የሚነገርለት ይኸው ሳይንቲስትና ይብር ሰው በባኞ ገንዳ ውስጥ ተቀምጦ የመጻፍም ልምድ ነበረው። እንዲሁም የፈረንሳይ ቲያትር ደራሲ ኤድሞንድ ሮስታንድ ጽሑፉን የሚያጠናቅረው በባኞ ገንዳ ውስጥ ከመሆኑ ሌላ በባለንጀሮቹ ጫጫታ ሳይረበሽ ጽሑፉን በሚገባ ሊያቀላጥፍ የሚችል በመሆኑም ይደነቃል። ጄምስ ዊትኮምብ ራይሊ ሌላኛው አስገራሚ በረኛ ነው። ይህ ሰው ከሆቴል ክፍል ተከራይቶ ይገባና ልብሱን አውላልቆ ይጽፋል። ይህም ሲሆን ከሆቴሉ የሚያዘው አንዳችን መጠጥ አልነበረም። ሮቢን ሙር የተባለው ደራሲ ግን ራቁቱን ብቻ ሳይሆን ራቁቱን ቁሞ ጭምር የሚጽፍ ነበር። በሰውነቱ ቅጥነት በጣም ያፍር የነበረው የዴንማርኩ ደራሲ ኤች ሲ አንደርሰን ጡንቸኛ እስኪመስል ድረስ በለበሰው ሸሚዝ ላይ ጋዜጦች ደራርቦ ካልጠቀለለ በስተቀር መጻፍ አይሳካለትም ነበር። የማንኛውም ሁኔታና ጊዜ ያለ ልዩ ልማድ ይጽፉ የነበሩ ደራሲያንም አሉ። ከማነቃቂያ ሱሶች ነጻ ሆነውና የድርሰት አባዛቸው የተለየ የጊዜ የቦታና የሁኔታ ምርጫ ሳይጠይቃቸው በተገኘው አጋጣሚና ሁኔታ ያለ ምንም ችግር ይጽፉ ከነበሩ ደራሲያን መሃል እንግሊዛዊቷ ስቴላ ቤንሰንን እንደ ምሳሌ ጠቅሶ ማለፍ በቂ ነው። ስቴላ ቤንሰን ከሀያ በላይ የሚሆኑ ረጅም ልቦለዶችና ሌሎችም ልዩ ልዩ ጽሑፎችን በእድሜ ዘመኗ ከ1892 እስከ 1933 አበርክታ ያለፈች ጎበዝ ደራሲ ነበረች። ታዲያ ድርሰቶቿን ለመጻፍ የተለያዩ ጊዜያት ቦታና ሁኔታዎችን ሁሉ ያለ ምንም ምርጫዎች ትጠቀም የነበረች ከመሆኗን በላይ ከእርሳስና ከደብተር ውጪ ለስራዋ የግድ የምትሻውና ልማዳዋ ያደረገችው ምንም አይነት የማነቃቂያና ሌላም ተቀጽላ ነገር አልነበርም። ቤንሰን የልቦለድ ድርሰቶቿን ቁማ፣ ጋደም ብላ፣ ድንጋይ ላይ ተቀምጣ በሰረገላ እየተጓዘች የተጓዘች፣ በሆቴል ቤት፣ በግጦሽ መስክ ላይ፣ በሆስፒታል ውስጥ፣ በባህር ዳር እንዲሁም በጠዋት በቀጥር ከሰዓት በኋላ በምሽትና በውድቅት ለሊት ሁሉ የሰራችባቸው አጋጣሚዎች ብዙ ናቸው።